እናንተ ደግሞ እዚህ ሚላችሁ እናንተ ምን ሆናችሁ ነው? እሱ እንደፈለገ ይስጣ፣ እናንተ አያገባ ሲጣውታ እሱ ሰጠ። ምን አምን አትበላ አታሽቃብጡ። እሱ ሰይት ነች። خلاص አታሽቃብጡ። አሽቃባ እኛ ምን አላልኩ። እሱ እንደፈለገ ይስጣ። እሱ ሰይት ነች

ምንም የለም። እኔ እያልኩት አለው ሱሲ እንደዛ እየለቃቀሰች እኔ ወደ እነ ምናምን እዚህ ሁሉ ቦታ እየሄደች አለ እኔ አልፈልግም ከሱሲ ጋር እኔ አልፈልግም ማለት አለበት። በጌታ ዝም በይ። እሷ ማለት ነው ሃይሚ ከዚህ በፊት ሁለት ሳምንት ብራንክ ስታደርግ ሃይሚ እንደዛ ቁጭ ብላ ያለቀሰችውን አይታ ለምን ይሄ ብራንክ አልፈልግም ብላ አልቶች እንደዛ ከሆነማ አንድ ከሃይሚ ላይ የተሰማት ሲመት እሷ ላይ መሰማት አለባት። ምንድን ነው የምትቀል ልጅ አንቺ፣ ምን ሆንሽ ሰኒ? አንቺ ደግሞ ከዚህ በፊት እንደዛ አድርጌ አሁን ድጋሜ ብላ አላደርግም ከአንተ ጋር አንሰራም ማለት አለባት እሷ ራሱ ተለጣጥፋ ሄደችው። ታእና ያ ሞነ ይ በቀበቀ እንደዚያ በሉ እንጂ አሁን ልጆቹን የምንወዳቸው ሚሚ እየሰማሽኝ ነዋ። ልጆቹን የምንወዳቸው እኛ በክብራቸው ስለማይደ ከደሩ እራሳቸውን ስለሚያስከብሩ

የሰኒ አሁን ገብቶኛል አባባልሽ ማለት ነው ተረድቻለሁ እኔ ከጅል ወንድ ጋር እኔ ገብቶኛል ክብር አላት ክብር የሌላት ቦታ መገኘት የለባትም አደለም አይደለም ይኸውልሽ እዛ እንድትገኝ ዋና ሜን ፖይንቱ ምን ነበር? እሱ አለፈ አይደለም? ከዛ በኋላ መገኘት የለባትም። ኦኬ ይሄ ተረገና። እሷ ደግሞ የሃይሚን ባህሪ ታውቃላችሁ እናንተ አሁን የሆነ ነገር ተደርጎ በይቅርታ ዝም ብሎ ተለባብሶ ሊያልፍ ነገር የለም። ለወደፊት ህይወታችን ሁሉንም ነገር አዲሰን ነው መቀጠል ያለብን ነው ያለ። ኦፍኮርስ እንዴ ምንድን ነው የሚታወሩት እናንተ? እስከ ዛሬ የሚሰራው ነገር ምሳሌ ምንም ጥፋት የለባትም። ዝም ብላችሁ እንትን አትበሉ፣ ስነስርዓታችሁን ያዙ። እሷ የተገኘችበት እኮ ልጁን ፈልገ ወይ ወደ ወይ ለፍ ማል ሲልሰጥ ወይ ፍላጎት ኖሯት አይደለም። ቲጂ ገብቶሻል? አባባሉ አሁን ማለት ነው ሃይሚ የተከበረች ስለሆነች ያልተከበረች ቦታ ክብር የሌለ ቦታ መገኘት የለባትም። ናገርሽ ነው ገብቶሻል? ተናግሬ ይሄ ደግሞ ማለት ነው እሷ ሃይሚ የሄደችው ደግሞ በምክንያት

አንዴ ልንገርህ፣ ይኸውላቸው አሁን ባለፈው እንትና ራሱ ተናግረዋል እኮ የሰርፕራይሱ ጊዜ ማለት ነው። እሷ ምንም የምታውቅ ነገር የለም ብሏል እኮ የብሩኬ ጓደኛ ለእነሱ በጣም ምርጥ ጓደኛ የተባለ ታውቃለች፣ አታውቂም ያለ ሰው ማን ነው? ቆይ ሲ ሲ ስታወሩ ማለት ነው ተራበተራሩ

ምን ምንት ደል ምን ሲጀመር ማለት ዳኒ ብቻ አይደለም። አሁን ሃይሚ ጋር የሚመጣውና መጀመሪያ ያለ ራሱ ለሃይሚ አይመጥንም ከሃይሚ ጭንቅላት ጋር የሚመጥን ሰዎች አይደሉም። ከሀይ የሚገያሉ እውነቱን ብናወራ ማለት ነው። አይደለም ይሄ ስንት ቀኑ ነው? አይደለም ከዚህ ዳኒ ብቻ ሲማ እንዳይቀር ቢታደርገኝ እናንተ ምንም መታችሁ ቃብጡ እዚህ ማለት ነው። ገባችሁ አይደል? ምን ሆነሽ ነው? እሷ በጥሩ ሁኔታ ስትል የሆነ ነገር አስተካክላለሁ ብላ ስትል እሱ ምንድን ነው እያለ ያለው በቃ አፍቅራ ምናምን ነው የሚመስለው ለሱ ማለት ነው። ገባሽ አንቺ። ኦዲየንስ ለምን እሱን ይመለከተዋል? እኔ ግራ የገባኝ እኮ ኦዲየንሱ ከሱ አንደበት የሚወጣውን ነገር ለምን ይጠብቃል? ከሱ አንደበት የሚወጣውን አይጠብቅም። የምሬን ነው። እንደሷ ምን የምታውቀው ነገር የለም። እዚህ ጋር እንኳን ልትወደው ስራውን መላጥ፣ ኦኬ፣ እዛ ህይወት ምን ምናምን ብላችኋት፣ አስቀብጡ። ከሱ ጋ አትሂጂ፣ እኛ አንፈልግም። ደግሞ የአራት አመት ፍቅረኛ አለው። ከሱ ጋ ቀጥልበት። አንቺስ ሚል እሱ ሶስት ቀን አፍቅሮት ነው አፍቅሮት ነው የሚመስላችሁ የውጣ ዛሬ ሳኒም ምን ሆናለች? ለአራት ዓመት ፍቅረኛ

በሻይም ነው የተራራሁን። እናንተ ዝም ብላችሁ አታስቀብጡ። የምሪ ነው እውነተኛ ነገር። እውነት ሱሴ የሄደችበት ቦታ ሁሉ እየለቃቀሰች ሃይሚ ሃይሚ ሃይሚ ሃይሚ እያለች ግባ

ቅራትም ይሄ እኮ ግልጽ ነው፣ ግን ደግሞ እሱ አውርታለች፣ እንኳን ለብዙ ሰው አውርታለች። እኔ ሲሜን ሜንሽን እያደረጋችሁ አታውሩ ብላለች እኮ አልሰማሽም? ባለፈው በተሰራ ቪዲዮ ላይ ማንም ሰው ሲሜን ሜንሽን እያደረጋችሁ፣ ዳኒን ደግሞ ደጋግመ እያወራች ያለች እንዴ፣ ምን ታርግሽ? ዳኒን ስሙን አልጠረችም፣ አልጠረችም

እንደዛ ሲማን ዝም ብሎ ሲጠራ ደስ ይላችኋል። እና እሱ እኮ ለቪዲዮ ነው ለቪዲዮ እኮ ነው። ሃይሚ ስም ካልተጠራ በምን ይስራ? በነገራችን ያላገኛችሁ በድጋሚ ሰላም ብያለሁ። ግን ማለት ነው እነ ሶሲ ሶሲ ሶሲ እኮ ስቲል ነው እራሱ አልተወጫትም እኮ ስቲል። አሁን በአሁኑ ሰዓት ራሱ ሃይሚ ሃይሚ ሂድና በሩ ዝጋና አስቀምጣት ምናምን። እንዴት ስሟ አንድ ምንድን ነው እንዴ ብጥል ጥል ጥል ይሄ ሁሉ የመጣ በማን ነው? በዚህ ልጅ በዚህ ልጅ ምን ቢልና ልናገረው በናታችሁ። በዚህ ልጅ ነውና ይሄን ሁሉ ጣጣ ውስጥ የገባችው ጉራጉር ውስጥ የገባችው በዚህ ልጅ ነው። እንዴት ነው የምትወጣው? ራሷን በራሷ መውጣት አለባት ማለት ነው። ዙሮ አሁንም አልተገኘም ቡክት ያለ ወደ ጨራሽ ቡካ። አሁን ደግሞ እኔ የሚመስለኝ ደግሞ አንድ ነገር ልንገራችሁ፣ አዳምጡኝ በደንብ ማለት ነው። ይሄ ልጅ ከዳኒ ጋር በጣም አደገኛ ስራ ሰርታለች። በጣም ቤስት ፍሬንዶች ናቸው። የተለያዩ ቪዲዮዎች ናትን እያየ ነበረ። ይቺ አሁን ከብሩኬ እያለችዋ ማለት ነው። አሁን ይቺ ልጅ ደግሞ ከዳኒ ዳኒ ደግሞ ከሃይሚ ጋር ማለያየታለ የሚፈልገው ብሩኬና ሃይሚን ዳኒ ደግሞ ከዚች ልጅ ጋር ከጀርባ ሆኖ የሚከፍለው ሁሉ ገንዘብ ከፍሎ መሰሪ ብሩኬ ሌላ ችግር እንደሚከተው አትጠራጠሪ። ሹፉ ታያላሉ ለምን? ይቺ ልጅ አሁን ዳኒ በጣም ነው የሚያውቃት በደንብ ፍሬንዱ ናት። ዳኒ ደግሞ ቡሩክን አይፈልገውም አይደል? ከሀይሚ ጋር ከዚች ልጅ ጋር ደግሞ ይቺ ልጅና ዳኒ የመሳጠሩና ለቡሩኬ ሴራ ነው የሚሰራለት። በራሱ ጊዜ እሳት ውስጥ ገባ። አደኩ ከፍ ከፍ አልኩ ማለት መውደቅም አለና በቅርቡና ያለን ነገር ሀይሚን እጥል አለ ብሎ ራሱ መውደቅ አለበት። እውነትሽን ነው እ እኔም የዳኒ ስም አታንሻት በሉ። እኔ የእሱን ስም እኔ ማንሳ ሳነሰዋስ ይቀፈኛል። አሁን ማለት ነው ምንም እንዳታወር የኔ እናት። አሁን አንቺ አንድ አወረሹ አስር ያደርጉሻል። በኋላ ካዩ በኋላ እናያለን። ገበሽ? አሁን ይህቺ ልጅ የዳኒ ጓደኛ ፍቅረኛ ነች። አሁን ደግሞ ችግር ሌላ መዘዝ ነው ያመጡልን። ፈጣሪ ጠብቃችሁ ሸቃላ ክላ አታለቃቅሱ ከላ እኔ ሃይሚ ከነሱ ይወጡ እንድትወጣ ነው አይደለም። እኔ የምልሽ ግን ገብታችኋል ማለት ነው የችልሽ ተዳ ጓደኛ ጓደኛ ከሆነች አሁንም ከጀርባ ለማስ ለመጣ ይሻረካሉ ለእሱ ሌላ መዘዝ ሊያመጡበት ማለት ነው። ገባሽ? አሁን ዳኒ እሱ ጋር ደግሞ ሌላ መዘዝ ከመጣ ቡሩኬ ጋር ሌላ መዘዝ ከመጣ ዞሮ ዞሮ ከሃይሚ እራ ሳይወዱ ማለት ነው የግዴታ። የችልሽ ደግሞ ይኸውልሽ ዳኒ እርግጠኛ ላይ ከዚች ልጅ ጋር አሁን ከቡሩኬ ከትናንትና ይተዋት የለ ዛሬ ከዚች ልጅ ጋር የሆነ ሴራ ይሰራሉ። ቢዝነስ ነ፣ ልጅቷ ገንዘቧ ነው የምትፈልገው። ምን አገባው ምን አገባ። ለብዙ ጊዜ ቪዲዮ ሰርተዋል ከዳኒ ጋር። ዳኔ ነው የሚቀድመው ወይስ ብዙ ጊዜ የታውቋለች። ስለዚህ ማለት ነው ጠብቁኝ። ጠብ ትልቅ መዘብ ውስጥ ነው የሚገባው። ሃይሚ ከዚህ ሰዓት ውስጥ ትውጣ። እሱ ወንድ ልጅ ና ወንድ ልጅ እንደመሆኑ ይወጠዋል። እኛ ሆሆሀይሚ ብቻ እግዚአብሔር ይጠብቃት ከክፉ ሁሉ እግዚአብሔር ይጠብቃት። እኛ የምንፈልገው እሱ ብቻ ነው ጌታ ሚሚ ያለችው ማለት ነው። ትክክል ነው። አሁን እነዚህ ልጆች የአዲስ አበባ ልጆች ነው፣ ከልጅቷና ዳኒ በደንብ ይታዋወቃሉ። ሚሚ ያለችው ይሄ ቃል እንደረሱ ማረምን መዘዙ ደግሞ መጥቶ ሃይሚ ላይ ቡሩኬ ላይ ይሆናል። ሃይሚ ደግሞ በቡሩኬ አጨክም መግባቷ አትቀርም። ይህን እመኑኝ፣ እግዚአብሔር ሚሚ አሁን ያለችው ማለት ነው። ትክክል ነው። እነዚህ የሚሰሩ ሴራ ሴራ እንዳይመስላችሁ የነሱ ሴራ

እሳ ከብዙ ቪዲዮ ሰርታ ትናንትና በጣም ብዙ ቪዲዮን የተለቀቀው እና እናሁን ለቡሩኬ ራሱ ሌላ ሸር ነው የሚመጣበት። ጌታን እሱ አገኛት ብሎ በቲክቶክ ላይ ምንምን እንደመጥፎ ቃላት ስድብ የሆነ ሙዚቃ ለቀቀ። ለምን እሷ ሃይሚን የሚወዳት ለሃይሚ ቦታ ቢኖረው እንደዚያ ዓይነት ነገር ማድረግ አለበት? ሃይሚ ምንም ቢሆን ብዙ መስዋዕት ከፍላለታለች። እንዳትናገሩኝ አንዱ ሰው ማለት ነው። ስለዚህ ማለት ነው ይሄን ትናንትና ወቃት እና ከትናንትና ስለ ለብሩኬ ሌላ ሴራን የሚያዘጋጅለት ጠብቆ ይለም በዛም አካል ደግሞ ሀይሚን ይጠሩና ቡሩኬ እዚህ ቦታ አለ። ግን እግዚአብሔር ይጠብቃቸው ከሁሉም ነገር። ሰው ሳላደርግ በፊት ማሰብ አለባቸው እነሱ ደግሞ ይሄም ማሰብ አልቻለም። ምን እናደረጋለን አሁን? እኔ እናንተ ምለምን ማለት የሀይሚና የብሩኬ ስልክ የምታቁ ከሆነ ማለት ነው ልጆች የምትወዱ ከሆነ ማ ነው በውስጥ አውራችሁ በእግዚአብሔር ማርያምን ልጅ በተለይ ሀይሜ ምንም አላወቁም። ዘና ጠላ ናቸው፣ ፍቅር ምን እንደሆነ በደንብ አላወቁም። ማርያም እኛ ሀገር ላይ ማለት ፍቅር ምን እንደሆነ አላቅም። ለፍቅር እኮ ሰው እኮ ይሞታል። ፈጣሪ ለእኛ ብሎ እንደሞተ እኮ ማለት አንድ ሰው ከወደዳችሁ እኮ ምንድን ነው የፈለገ ማብቱ ነው። ከፈለገችው ገብታቸው አውሩ። የምንድን ዝም ይበሉ እና ማለት

እና እኛ ዝስፋ ማለት ነው፣ ወይም ለነሱ ስለምናዘዝ እነሱ ስለምንወድ እኮ ነው እንጂ ለሌላ ነገር አይደለም። አንዳንዶቹ የሆነ ሰው ሀሳብ ስሰጥ ማለት ነው፣ ከስር እየሄዳችሁ አትሳደቡ። በቃ አለቀ። እንደ እኛ ሁለቱም እንደምጣመሩ ሁለቱ አንድ እንደምንሆን እንጂ ለሌላ ነገር አይደለም። እኔ ወይም የቡሩኬ ጥላቻ የለኝም፣ የሀይሚም ጥላቻ የለኝም። ለምን ምን አገባኝ እኔ? እሱ አሁን ያመጣጣታ እውነት ስናቅራችሁ ማለት ነው። ባለፈው ሀይሚ የሚሳደቡት ማለት ነው ለምን እንደሚሰደቡ ትላንትና ነው የገባኝ። አይሚ በጥፎ ቦታ እንዳትቆም እንዳትቆም እንደምትመለስ ነው የሰደቡት። ግን ደግሞ ትላንትና እቺ ልጅ የመጣችሁ አንድ ሰው ማለት ነው ሁሉም እቺ ልጅ እየተቃወሙ ነው የተሰደቧቸው ሲድ ማለት ነው። በጣም ሰውን በታች ገብ አሳቤ ገብቶሻል ገባኝ ግን ሰውን እንደዛ አይሳደብም። እነዚህ ቅሌታም ነው። እሱ እሱ አለማሰብ ነው። እነሱ እንደዛ የሰደቡት አለማሰብ ነው። ግን የሃይሚ ማንነት አይደለም የሰጡት ማለት ነው። ኮመንቱን አይደለም ግን ሳንስ ቃላነች ብሲ ትሳደብ ያት ፈርም አንቺ ማንሽ? እኛ ነው እኛ እንደሷ ጭንቅላት ቢኖረን ምን እዚህ እንቀመጣለን? ማነት ግን እንደዛ ያወረችው እናንተ ዘሞ ዝም ብላችሁ ፖስት ታደርጋላችሁ ምን እንዲመጣ ነው ስ በእናታችሁ፣ በፈጠራችሁ አይ ማንም ሰው እኮ ማለት ነው እዚ ጋ አሳብ ስሰጥ ሰራተኛ ነው ያለች ቦታ ዝምብላችሁ ሁላችንም እኮ ሰራተኛ ነን እኮ። ሁሉም እኮ የኢትዮጵያ ሰራተኛ ማለት እኮ ነው። እሷ ግን አለማወቅ ነው። እንደዛ ያለች ብላ ያወራች ልጅቷ ማለት ነው። አለማወቅ አትምረድባት እና አለማወቅ እሷ አወረች። እናንተ ምንድነው ሁሉ እኮ ነው ፖስት ፖስት ፖስት እንዶ አለም እንዶ አለም ሊደርስ አገር አቋረጠን። ለምንድነው በየአረብ አገር ሽንት ቤት ዎሰዳችሁት ጥሩ አይደለም። የሃይሚ ማንነት እያወቃችሁ የወሰቱ ትክክል አላደረጉም። ይቺ ያወራችሁ መጀመሪያ ላይ ያወራችሁ ደግሞ ጭንቅላት ትክክል አይደለም። መታከም አለባት፣ መጀመሪያ ላይ ማለት ቦታ ለምን ይገኛል ብለን ነው እንጂ ሌላ ነገር አስበን አይደለም። አንዳንዶቹ የሆነ ሰው ሀሳብ ስሰጥ ሰው አትሳደው፣ በእግዚአብሔር ሁለች ከስዱ ምንም አይገኝም ምንም ነገር ማለት ነው። አሁን እኮ አንዱ ነካል ወገናን የምናውራ ይመስላቸው እኛ ኦዲየንሶች የምናውራቸው ነገሮች ማለት ነው በእነሱ በጣም ይጠቅማቸውቃል። አደረግ እዚህ ጋር ማን ማወቅ አለባቸው እንደ ሰውና ስል ከተባለ ማነው እኛ ለምንድን ነው እዚህ ቦታ የሚገኝ? ከተሳፍ ለማንኛውም ሰላም ሆኑ። መቶ አስራ ስምንት ነው እዚህ ያላችሁ ሰዎች፣ እውነትም ሀይሚ ትልቅ ቦታ ደርሳ ማየት የምትፈልጉ ሰዎች ከልባችሁ የምትወዱ አንቦክሳ ላይ ሆነ የፈለጋችሁበት ቦታ ሄዳችሁ፣ ይህ የተረገመ ሰው የስም መጥራት አልፈልግም፣ ዳኔ ሆነ ቆሻሻ ማለት ነው፣ ቢጠራም ቢደውልለት እንዳው በሌላ አዲስ ስልክ የሆነ ለምንድን ነው የሱ ስልክ፣ አዲስ ስልክ በዚህ ሳምንት የሚመጣለት ከሆነ እንዳታነሳ። በቃ አንቦክሱን አጨናንቁለት ቢያንስ ከዚህ ውስጥ የአንዱን ታያላችሁ። ገብቷችኋል የ- ካላ የችው የቲጅን ታይለ የቲጅን ካላ የሰኒን ታያለች። ያን ገብቷቸዋል። አጨናንቋት። ምክንያቱም ሰው ልጅ በሚያመጣብሽን መንገድ አታውቅም። ተንኮል ካሰብ ማለት ነው ከኛ የሚጠቅ ማን ነው? እንደዚህ የሚለው አንቺ ስነስርዓት ለምን አትይዝም? ሰው እያወራ እና ይሄ ነው ከእናንተ የሚፈልገው። ባካችሁ፣ ባካችሁ፣ ይህም ብቻ አገዙኝ። እሺ እና ይመቻችሁ። በተረፈ ችግር የለውም ውድ እሷ እኮ አይምሮ ያላት ልጅ ናት እንዳልሽውን በእርግጥ አዎ ትክክል ነሽ ሜቢ እሱን ስልክ ስለምታ በሌላ ስንደውሎ ተንኮ ሊያሰባሰበው በየትኛውም አንግል ሊያገኘው ይችላል የሆናን ሰው ማለት ነው ግን ደግሞ እግዚአብሔርም አሳልፎ አይሰጥም ሰው እየሰራ ነው የሚያገኝም ስለዚህ እናንተ ብቻ በቃ እሷን የምትወዱ ከሆና የእሷን እግደት የምትፈልጉ ከሆና ማለት ነው የልጅቷን በቃ በየሄዳችሁበት የእሷን ስም መጥራት የእሷን ፎቶ እየኮሰታችሁ በቃ ሚዲያውን አጨናነቁ። በቃ ከዛ ውጭ ማንም ይዞ ይምጣ ምን ይምጣ። እግዚአብሔር ለልጁም ልቦና ይስጥ። ከዚህ የሚመለስ መንገድ እናንተ ጸሎት አርጉ። ሌላ ምንም አለልም። ሚሚሻ ቻው፣ በቃ ይኔ ውድ ሁላችሁም።